ቤተሰው ማታ ለማመን የሚከብድ ነገር ተፈጥሯል። አሳዛኝ የሆነ መልእክት ነው የተላከልኝ። ሩታ ላይ የደረሰው እጅግ በጣም አዝኛለውኝ እውነት ለመናገር ማለት ነው። ወይኔ ሰላም፣ እህት ሩታ ፌንት ሰርታ ሆስፒታል ሄዳለች። ማታ አምቡላንስ አብርሽ በአምቡላንስ አብርሽ እና ሄርሜላ ተጠያቂ ናቸው። አንድ ነገር ብትሆን በህግ ይጠየቃሉ። እኔ ካናዳ ነው ያለሁትኝ የሆቴሉን ማኔጀር አናግሬው ነበር። ሁሌ ነው ከሄርሜላ ጋር እዛ ሆቴል የሚመጡት፣ ደንበኛ ናቸው ለሆቴሉ፣ ለሆቴላችን ማስት እንዳለው አቃለውኝ ለሆቴላችን ሚስት እንዳለው አላቅም ለማለት ነው መሰለኝ አላቅም እንዳለው አላቅም ነበር አለ። በሁኔታው እጅግ በጣም አዝነናል አለኝ። ያሳዝናል። ነፍሰጡር ስለሆነች በጣም ያስፈራል። አንዲት እህቴ ናት እንግዲህ ወደ ሩታ የሩታ አድናቂ ናት፣ ካናዳ ነው ያለችው። ያው ሩታ እንግዲህ ማታ ፌንት ሰርታ በአምቡላንስ ያው ወደ ሆስፒታል እንደሄነች ተሰምተዋል ማለት ነው። እውነታው አይኖ አይኖ ምክንያቱም ይሄንን አይነግሯችሁም። እነንቱ ለህዝብ ላይ ነግር ይችላል፣ አብርሽ እንደዚህ መሆኑን ይሄ መፈጠሩን ማነው? ምክንያቱም በሱ ሰበብ እንደዚህ ስለሆነች እርግጠኛ ነኝ ለሰው ይሄንን ለሚዲያው ይሄንን ይዞ ይመጣል ብዬ አላስብም። ተሸፋፍነው ነገሩን አለባብ ሰው ያልፋሉ እንጂ ማለት ነው። እቺ ወራዳ ሄርሜላና አብርሽ ማለት ነው። ልጅቷ አንድ ነገር ብትሆን እኛ ከእናንተ ራስ አንወርድም። እናንተ ነው የምንጠይቀው። ሁለታችሁ ናችሁ ተጠያቂ፣ ሁለታችሁ ናችሁ። ገባችሁ? በጣም ብዙ ሰው ነው ያየው ቪዲዮውን በጣም ብዙ ሰው ተናዷል። በጣም በጣም ከሚባለው በላይ እሷ ስለደረሰችብክ ከእሷ ጋር ቀጠሮ ስለነበረክ እንደዚ አይነት ፋዋል ስለተሰራክ ደንግጠህ ነው እንጂ። ባለ ሆቴሉ ሁሌ እዛ ቤት እንደምትገናኙ መረጃ ደርሶናል። ሁሌ እዛ ሆቴል ውስጥ አንተና ሄርሜላ እንጂ ጭራሽ ሚስት እንዳለክ እንኳን ባለ ሆቴሎቹ አያቁም። ደንበኛችን ነው ሁሉ ጊዜ የምናየው ከሄርሜላ ጋር ነው ያሉት። ግን በተፈጠረው ነገር ግን በጣም ስለደነገጡ ሚስት እንዳለው እንኳን አናቅም ነው ያሉት። እና በጣም ነው የሚያሳዝነው። በጣም ሲበዛ ወራዳ ልክስክስ ነክ አብርሽ። እኔ መጥፎ ነገር አንተን ተናግሬ ካላቅም ነበር። ግን እንዴት ነው አንተ ነፍሰ ጡር ሚስትክን ትተክ እንዴ? አንተ ስትስምክ እንኳን እሷ ስትስምክ እንኳን በጥፊ እኮ ማጠናገር ትችላለች። እኔ በቃ ውጪ ከህይወቴ እኮ ማለት ትችላለች። ለምንድን ነው የምትፈራት? ሄርሜላን የምትፈራት ለምንድን ነው? ምንድን ነው የያዘችብክ? ምን ይዛብካለች? ንገረን እስኪ ምንድን ነው? እኛ እናግዝክ እስኪ ምንድን ነው የያዘች ብቅ። እሷ ኮ አለሌ ናት፣ አለሌ ናት። አለሌ መሆኗን የምታቁት፣ ስለ ነገ እንኳን ህይወቷ ስለማትጨነቅ እኮ ነው። አንዴ እሱን የምትስመው ከእሱ ጋር እንደዚህ ወጣ ያለ በቃ ርቅቅ ያለ ነገር የምትሰራው ስለማትጨነቅ ነው። ምክንያቱም በቃ የሰው ህይወት ማበላሸት፣ የሩታን ህይወት አበላሽት። አይሩት አንድ ነገር ትሆን ሩታ አንድ ነገር ማለት ነው። ነፍሰ ጡር ናት። አንድ ትንሽ ነገር ብትጫር፣ ትንሽ ነገር የሆን ነገር ቢደርስባት እኛ ሁለታችሁን አንፋታችሁ ሁለታችሁን አንፋታችሁ። ሄርሜላ ቃል ለሰማይ ለምድር አንቺን አንለቅሽም። እመኝን ከሚዲያ እንዴት አድርገን እንትን እንደምንልሽ እኛን የምናውቀው ገብቶሻል። ተጠንቀቂ፣ ተጠንቀቂ፣ ገብቶሻል። ተጠንቀቂ። ምንም ፕራንክ አይደለም አብረው ይኖራሉ ስለሚሉን ምናምን አልሽ። ውሸታሞች፣ ወራዳሞች፣ አውቃችሁ ፕራንክ አይደለም፣ ሪል ነው። አብራችሁ እየኖራችሁ ነው። ቤት ተከራይተሽላ አንቺ ሩታ ትታው የሄደችው ቤት ላይ እኮ አንቺ የራት ግብዣ እኮ ለአብርሽ አዘጋጅተሻል እኮ። ይኸውልሽ እኛ እንፋታሽም ብዙ ነገር ሰምተን አልፈንሻል። አሁን ግን ከልክ አልፈሻል። የልጅቷን ህይወት መበጥበት ሳያንስሽ የልጅቷን ነገር ማበለሻሸት ሳይቀርሽ በህይወቷ በዚህ ደረጃ መተሻል። ወድቃ ሆስፒታል ሄዳለች። ያለችበትን ሁኔታ እያጣራን ነው። አንድ ነገር ትሁንና አንቺን አንለቅሽም ስትመጪ ግን ሰላማዊ ሰው መስለሽ ነበር የመጣሹ። አንቺ እርኩስ! ደህና ሰው መስለሽ አስታራቂ መስለሽ ሁለቱን የሚያስታርቅ ሁለቱ ከጎናቸው የሚቆም ሰው መስለሽ መተሽ የነሱን ህይወት በጠበትሽ። አብርሽ ደግሞ ለትዳርህ እንኳን እሺ ተወው ለትዳርህ አትጨነቅ ቢያንስ በሆዷ ለያዘችው እንኳን ልጅ አትጨነቅም? እንዲ ለምን አባቷን አንተን የምስምክ? እሺ አንተ እሺ፣ እሷ እዛ ሆቴል ድረስ እንዴት መጣች? በምን አወቀች በምን አወቀች? ሄርሜላ የለም፣ ልትዋሽ እኮ ነው አሁን። አንተ እኮ ልትዋሸን እኮ ነው እንዴት እንደመጣች አላቅም፣ ብለህ ልትዋሸን። እዛ ሆቴል ላይ ስላስለመድካት አብራችሁ እንደምትውሉ አብራችሁ እዛ ሆቴል ላይ ስትንከባለሉ እንደምትውሉ እኮ ግልጽ ነው። ምን የሚዋሽ ነገር የለም። እኔ እንጃ እንዴት እንደመጣች አላቅም፣ በምን አወቀችው ልትል ትችላለህ። እኔ በጣም ደግሞ ያናደደኝ እነዚያ ብሩክና ምናምን የምትባሉ እና አብይን የምትባሉ ሰዎች የመጨረሻ ሆዳም ራስ ወዳዶች ናችሁ። እኛ ለሩታ ጠበቃ እንቀጥራለን። አዋተን ፕሮፌሽናል ጠበቃ እንቀጥረላታለን። ጉዳዩዋን በህግ በቃ ከዚህ በላይ መለማመጥ አያስፈልግም። በህግ መጠየቅ ትችላለች። ሄርሜላን ሁሉ ማሳሰር ትችላለች። ገባ ሄርሜላንም አንተንም መቀመቅ ማስገባት ይቻላል። በጣም ቀላል ነው። ኢዚ ነው። ኦኬ በጣም ነው የማዝነው በጣም ነው ማዝ ነው። እኔ እንደዚህ አይነት ነገር ይፈጠራል ብዬ አስቤም አላውቅም ነበር፣ ግን ጭራሽ ሆቴል ለሆቴል ልጅቷን ምን ነው ሩታን በሲ ደረጃ ላይ ለመጉዳት ተነሳችሁ። እሷ እኮ ናት ዛሬ እንደዚህ ቆማችሁ እንድትሄዱ ያደረገቻችሁ። ምድረ ወራዳ ልክስክስ ሁላ ማለት ነው። እኔ ጋይስ፣ እኔ እኮ ሳልፈልግ ነው ተሳዳቢ እየሆንኩ ያለሁትኝ። በጣም ይቅርታሽ ውዶች። እኔ እንደዚህ አይነት ስድብ በጣም ነው የሚያስጠላኝ የነበረ፣ ግን እንደዚህ አይነት ሴት አልነበርኩም፣ ግን ምን ዋጋ አለው። ተሳዳቢ እንድንሆን አደረጉን እኮ ሰው እንዴት በዚህ ደረጃ ይባልጋል ትልቅ ሰው የምንለው ሰው ህፃን አደላችሁም አንቺ ራሱ ሄርሜላ የምትባይ ምንድነው ቤተሰብ አለሽ ግን ለመሆኑ ቤተሰቦችሽ ምንም አይሉሽም እንደዚህ ስትገለባበጭ እንደዚህ የቆሸሸ ነገር ስሰሪ ያሳፍራሉ ወገን ለሮታ አድርሱላት እኛ ጠበቃ እንቀጥርላታለን ይህንን ቪዲዮ ሼር አርጋችሁ ሼር አርጉ ወዳጅነን የምትሉ ሼር አርጉ ጠላትም ወዳጅ የሚሆናችሁ ሼር አርጉት ሴት የሆናችሁ ነፍሰ ጡሯ ላይ እርጉዟ ሴት ላይ እየተፈጸመ ያለውን ነገር የምትቃወሙ በሙሉ ሼር አርጉ፣ ላይክ አርጉ ይሄን ቪዲዮ።